ለአይነ ናስ፣ ለስህር፣ ለሕዝድ ሰውነቴን ያሳክከኛል፣ ይበላኛል፣ ይቆርጠኛል፣ ያመኛል በጣም ጭንቅላቴ ሊፈነዳ እንደደረሰ ራስ ብታት አለብኝ፣ መሰል መሰል በቃ ሰውነቴን ቢያለኝ ሽባ ሆኖ አልሰራልኝም አለ የምትሉ ሰዎች ዛሬ ቁጥር ሁለት መድሃኒት ይዤላቸው መጥቻለሁ። ይህ ዜቱ ነው እንደምትመለከቱት ከሞሮኮ ሀገር የመጣ ነው። እንግዲህ አሪፍ የሚለውን ነገር ገዝቼ ነው ይእናንተ ጥሩ በምትሉ ትጠቀማላቸው ማለት ነው። ይሄ ቀላል ነው። ሁላችሁ መተግበር ችላላችሁ። መድሃኒትነቱ ግን ምንም አይነት ጥርጣሬ የለውም። ከእኛ የሚፈለገው የቂም ብሎ ብቻ ቁርአን ቀርቶ መጠቀም ነው። ያን በተከታታይ መጠቀም ነው። አሁን እንዴት እንደሚሰራ አሳያችኋለሁ ማለት ነው። ጠይብ ዘይ ዘይቱን ይባላል። ቢስሚላህ አልሐምዱሊላህ፣ ወሰላቱ ወሰላሙ ዓላ ረሱሊላህ ወበዕዱ። ይህንን ዘይዘይቱን አዘጋጀው። ያው እኛ በመጠቀም የምንፈልገው ያክል ማዘጋጀት እንችላለን። ባይዘው ለመብላት የሚሆና በስልድላ ቀን አሳያቸዋሉ። እንዳይበዛ ቪዲዮ ማለት ነው። ይህም ዛሬ የምንጠቀመው ሰውነት የምንቀባባውን ነው። ሰውነታችንን መቀባባት እንዴት እንደምንችል መጨረሻ ላይ እንዴት አድርገን እንደምንቀባ አሳያቸኋለሁ። አሁን ግን እንዴት ማዘጋጀት እንዳለብን ላመላክላቸው። ዜ ዜቱን አዘጋጀን፣ የምንችለውን ያክል መጠቀም የንፈልገውን ያክል እኒህን አዘጋጀው። ከዚያ እዚሁ በአንድ ላይ እንዲሆን ውሃ አዘጋጀ አለሁ። ይም ባለፈው አሳይቻቸው አለው፣ ተጨማሪ አሁንም ላሳያቸው ነው አንድ ላይ ማለት ነው። አንድ ጊዜ የቀራ ለሁለቱም መጠቀም ይችላል። ውሃ አዘጋጀው። አሁን እዚህ ለመቅራት እንሽ እንትን ይላል። ጠባብም ስለሆነ ሰፋ ባለ ነገር ላድርግ አልኩኝ እና በዚህ ገለበትኩት። ጠይብ በዚህ ገለበኩት ማለት ነው። ጠይብ ውሃ አዘጋጀው። ዘይዜቱን ለመቅራት እንዲመችኝ አዘጋጀው። ቀረብ ብዬ ነው የምቀራባቸው። ከዚያ ንፋሴን መጨረሻ ስጨርስ ትንፋሽ ተነፍስባቸዋለሁ ማለት ነው። ይብ እንዴት መጠቀም እንዳለብን በኋላ ያሳያቸዋለሁ። በሁለቱ ነው የከፈልኩት። አንደኛው ቀለል ያለ ቅላት፣ አጭር ቅላት ነው ሁላችንም መጠቀም የምንችልበት። ሁለተኛው ደግሞ ትንሽ ረዘም ይላል። ያኔ ከመጀመሪያው ትንሽ ረዘም የተወሰነ አያት ይጨመርበታል። ሁለቱንም መጠቀም እንችላለን። ቢስሚላህ እንጀምር አዑዙ ቢላህ ሚን ሸይጣን ረጂም

ሶስት ጊዜ አደርጋለሁ ወይ ሰባት ጊዜ እንደቻላችሁት ፋትሃን ማለት ነው፣ በዚህ መልኩ ከዛ አሊፍ ላም የመጀመሪያው አምስቱን አያዎች ቢስሚላሂ ራህማኒ ራሂም አሊፍ ላሚም ذلك الكتاب لا

አሁን ትንፋሽን አወጣበት ማለት ነው። ከዚያ አያተል ኩርሲ አላሁ ላ ኢላሀ ኢላ ሁወል ሀዩል ቀዩም እስከ መጨረሻው ድረስ እንቀራለን ሱረቱ አልበቀራ 255ኛ ያለው ማለት ነው። ከዛ እንተ ነፍስበታለን። ከዛ ደግሞ ሱረቱ አልበቀራ መጨረሻ ያለውን አመነ ረሱሉ ቢማ እንዚለ ኢለይሂ ሚን ረቢሂ ወልሙእሚኑን እስከ መጨረሻው እንቀራና እስከ የሚቀጥለውንም አያ እንቀራና ማለት ነው፣ ሁለቱን ማለት ነው።

እንደዚህ የደጋገምን እንቀራለን ማለት ነው። ጠይብ፣ አሁን ላስ በዚህ ሁኔታ ጨርሰናል ማለት ነው። በዚህ ሁኔታ ጨርሰናል። ይሄ በትንሹ በዚህ ሁኔታ መቅራት ይቻላል ማለት ነው። ይሄን መቅራት ካልቻለን የተወሰነ የምንችለውን ያክል ወይ ሱረት ፋቲሃ፣ አያተል ኩርሲ፣ ሙዓዊዘታን ሶስቱን ሁ ላ ሃድ ሁ ዘ ረቢ ፈለ ረቢናስ ካልቻለን የቻለን እንቀራለን። በዚህ መልኩ እንቀራበትና እናዘጋጃለን ማለት ነው። ጠይብ፣ ከዛ ምን እናደርጋለን? ይህን ያዘጋጀነውን ወደ ቦታውን መልሳለሁ ማለት ነው። ላስ እኔ አሁን ከዚኛው ነበር ያዘጋጀ ይሄኛውን መልሳለሁ እጠቀምበታለሁ አንድ ላይ አድርጌ፣ ወይ ደግሞ በዚህ ጊዜው መቅላት ከፈለግኩኝ በቃ በዚህኛው ብቻ እጠቀማለሁ ማለት ነው። የፋቲሃውንም ውሃ ቅድም ውሃ አሳይቻችሁ ነበር። ወደዚህ መልሰውና እጠቀመዋለሁ ማለት ነው። ይም ወይ ደግሞ ይህን ብቻ ጠቀመዋለሁ፣ ወይ ደግሞ እዚህ ላይ አንድ ላይ ጨምርና ስፈልግ እጠጠዋለሁ የምታጠብበታለሁ። አጠቃቀሙ እንዴት ነው? ይህን እጃችን ላይ እንዲ እናደርጋለን። ያው አሁን እኔ ሳል ተመቸኝ ነው እዚህ ላይ አድርግና ከዛ እንደዚህ አድርገ ነው ጸጉራችን፣ ፊታችን፣ ግንባራችን፣ ጆሮአችን በአጠቃላይ ይሄ እንደዚህ ሙሉ እንቀባለን ማለት ነው ሰውነታችንን ከዛ ጠዋት ላይ ይሄ በቀራንበት ውሃ በዛ እንታጠባለን ማለት ነው። ሙሉ ሰውነታችን መታጠብ ከበደን ዘይ ሰውን ሽታ ምናምን ልብስ መቀየር ከበደን ምን እናደርጋለን? አምስት ቦታዎች በፍጥር እናሳያቸው። አንደኛ ግንባራችን እንቀባለን፣ ሁለተኛ ጀርባችን ላይ እንቀባለን፣ ሶስተኛ አንገታችን ስር እንደዚህ ሙሉ እንቀባለን፣ አራተኛ ደረታችን፣ አምስተኛ ወገብ ስር። ከእንደገና ደግሞ ከእምብርት በታች ያሉ አካላችን የብልት አካላችን በሁለቱም በኩል ያለውን ሙሉ ሰውነታችን በዚህ አይነት ሁኔታ እንቀባለን ማለት ነው። ብንችል ሙሉ ሰውነታችን ብንቀባ የተሻለ ነው። ካልሆነ ግን አሁን ያሳዩችሁን እነዚህን ቦታዎች እንቀባለን ማለት ነው። ይሄ ዜቱን ማለት ነው። ጠይብ እንሻላህ በእጃችንም እንችላለን። የሚረጨው ይሄ ውሃ መርጨት የሚረጨው ቃላለን። በእሱም መጠቀም ይቻላል። በዚህ አይነት ሁኔታ ለሰባት ቀን በተከታታይ እንሞክራለን። በአላህ ፍቃድ እኛ ያለው ችግር በአጠቃላይ በአላህ ፍቃድ ይወገዳል ማለት ነው። ቁርአን ለማንኛውም አይነት መድኃኒት ነው። ነቢ ለ ሰላት ወሰላም አለይኩም ብሎ አሉ። ይሄ ዜቱን በመቀባችን አደራ ብሉትም ይጠጣል ይበላል። ሌላ ጊዜ አሳያቸዋለሁ። ወከዛልክ እንደዛው ደግሞ ተቀቡትን ብለዋሉ። አላህ ጀለ ዋላ በሰማን የምንጠቀ